ሰላም እንዴት ናችሁ የዩቱብ ጓደኞቼ? ሰላማችሁ ብዝግ ትይበል ማሮቼ ፍቅሮቼ ማለት ነው። እንዴት ናችሁልኝ? ደህና ነን እናንተ ሰላማችሁ ይብዛ። ሁሉም ነገር ሰላም አለን እኛ እግዚአብሔር ይመስገን ደህና ነን ማለት ነው። ዛሬ ተሳስተውላና ደግሮ ማለት ነው ለእናንተ በጣም ስፈልግ የነበረው ስፈልግ የነበረው ስፈልግ የነበረው ዛሬ እጅ ላይ ገብቷል ማለት ነው። ምንድን ነው በሉ ሬተ ምንድን ነው? እስከ ዛሬ ስትፈልጊ የነበረው ምንድን ነው? በሉና ጠይቁኝ። ዛሬ ማለት ነው ትፈልገው የነበረው ይሄ ማለት ነው። ሰመኛው የነበረው ለመግዛት ማለት ነው፣ እና ዛሬ እጅ ላይ ገብቷል ማለት ነው። በጣም ነው የወደድኩት እህቶች፣ እንደምታዩት ሁሉም ሰው ይጠቀመዋል ማለት በጣም ሁሉም ሰው ነው የሚጠቀመው ይሄን ማለት ነው። እና እኔ እዚህ እዚህ እዚህ ቤት ራሱ አረቦቹ ይገዙታል ማለት ነው አላቸው። እና በጣም ነበረ ልቤ ይፈልገው ነበር። ይሄ ዝም ብሎ ሽሻወር ምናምን እሱ አለኝ። ይሄ በመቶ ነው በመቶ ምናምን ሪያል የሚሸጠው ሽሻወር አለኝ፣ ግን ይሄን ፈልገው ነበር ማለት ነው። በጣም ፈልገው ነበረ። ዛሬ ጀገባ ማለት ነው። እንግዲህ ያው ይሄ ነው ማለት ነው። አዲሱ ስፕራይ ፈልገው የነበረው ማለት ነው። እና ይኸውላችሁ እንዴት እንደሚያምር ይሄው በጣም ነው ቆንጆ። በጣም በጣም በጣም በጣም ማለት ነው በጣም አሪፍ ነው። እንግዲህ አፈርነፋት አለን ማለት ነው። ይኸውላችሁ እት በጣም ቀላል። ካርቶኑ ይካበዳል፣ ግን እንደዚህ ማጣት ይቻላል ማለት ነው። እንደዚህ ወጣ እንዴት እንደሚያምር ማለት ነው። እስቲ እንሞክረው እንሞክረው ካላችሁ እስቲ እንደዚህ አድርገን ይውላችሁ፣ እንዴት እንደሚያምር ይውት። ፀጉሬ በነገራችን ላይ እኔ ፀጉሬ ስስ ነው፣ እንደምታየት ስስ ነው። ግን እኔ ወድጄዋለሁ ማለት ነው። ይታያችኋል፣ ይውላችሁ፣ በጣም ፀጉሬ ስስ ነው፣ ረጅም ነው፣ ግን ስስ ነው። ይሄ ግን በጣም ቆንጆ ነው ማለት ነው፣ ምክንያቱም ያኔ በጣም እንትን ነው። መቶ ስንት ነበር የገዛሁት? 135 ብር ነው የገዛሁት ማለት ነው። በጣም ቆንጆ ነው። ይሄ ካለ የምን ፀጉር ቤት መሄድ የምን ወደዛ ወደዚህ፣ ማለት በቃ በዚሁ መበጠር ማለት ነው። ይላችሁ እንደምታዩ እንዴት አባቱ እንደሚያምር ያለ ይሄና ይሄ ነው ማለት ነው። ያላችሁ እንዴት እንደሚያምር ይሄ ይሄ ነው ታያቸዋል። ይሄ ማለት ነው በጣም ቆንጆ ነው። ግዙት፣ የምር ይጠቅማቸዋል። ግዙት እህቶች፣ ርካሽ ነው ይሄ፣ 130 135 ብር ነው። ግዙት በጣም ቆንጆ አሁን ላይ ይህ ፋሽን ነው ማለት ነው። ይሄ ፋሽን ነው፣ አያችሁት እንዴት እንደሚያምር። ፀጉር ቤት መሄድ የለ ምን ማለት የለ እና ነው ነው የት የት ታየቻው እኔ በጣም ወድጃለሁ ማለት ነው። እና እህቶቼ ለእናንተም አሪፍ ነው ብዬ ነው ያመጣሁት ማለት ነው። እዚህ በፊት እንትና ማናት ሳዕዲ ሳዕዲ ዱባይ ያለች ማለት ነው፣ እሷ ገዝተዋለች ማለት ነው። እና ቆንጆን ምናምን እያለች ስትነግረን ነበር ማለት ነው። ከዛ ከዛ ከእሷ ካየሁት ጀምሬ ሌላም ልጆች ደግሞ ገሱ እንዳለ አሁን ላይ በቃ ፋሽን ነው ማለት ነው፣ ገዛውት ማለት ነው። እና ወድቸዋለሁ እህቶቼ፣ እናንተም ያልገዛችሁት ካለ ኢትዮጵያ ስነድም ይጠቅመናል። ለኢትዮጵያ በጣም አሪፍ ነው በኢትዮጵያ በጣም ቆንጆ ነው ማለት ነው። ኢትዮጵያም ፀጉር ቤት መሄድም የለም ምንም ማለት የለም። እንደዚህ አድርገን ፀጉራችን እናበጥራለን ማለት ነው። እንደምታዩት እንደዚህ ነው የሚያማሳምረው። ይኸው እንደዚህ ማለት ነው። እ መብራቱ እንዳላስነሳው ይረብሻል ብዬ ነው ይላች። በጣም ነው የሚወድ። እኔ ወድቻለሁ ማለት ነው። ቶች በጣም ነው የወደድኩት። የምሬ ነው የምላችሁ ይሁ ታያቸዋል እንዴት እንደሚያሳምረው። ያውላችሁ ያው ይሄ እንግዲህ እንትን ሳይል ነው ኦልሬዲ ትናንት ስለታጠብኩት ጸጉሬም ለስላሳ ነው ማለት ነው። እና ይሄን ይመስላል። እህቶች በገዝታችሁ ተጠቃሙት። በጣም ቆንጆ ነው። አሁን ኢትዮጵያ በጣም ብዙ ነው ነው። እዚህ ሀገር 100 135 ብር እንግዲህ፣ ኢትዮጵያ ቢያንስ ወደ ስድስትሽ ምናም ብር ነው ይሄ ማለት ነው። ኢትዮጵያ ላይ ይከብዳል በጣም ከብድ ኢትዮጵያ ከኢትዮጵያስነድ ይከብዳል ማለት ነው። ማለት መክበድ ሳይሆን የሆነ ብቻ ለማለት እንደምፈልግ ታውቃላችሁ ማለት ነው። እና ይሄን ግዙትና ውሰዶች ማለት ነው። በጣም ቆንጆ ነው። ፀጉር ቤት መሄድ የለም በየጊዜው 100 100 ብር 200 200 ብር ማውጣት የለም። በቃ ቤት ውስጥ መብራት ካለ እንደዚህ ቤት ውስጥ በቃ እንደዚህ እንትና ነው ይቻላል ማለት ነው። ይሄኛው አለኝ የሲኛው አለኝ ይሄም አለኝ እንደምታዩት ይሄ

ያሽሉት እንዴት እንደሚያሳምረው ይላችሁ። አሁን ታዲያ ይሄ አሪፍ አይደለ? ፀጉር ቤት እየሄድና ገንዘባችን ከምናባክል ራሱ ራሱ ሻወር ያደርገዋል፣ ራሱ ደግሞ ያለሰልሰዋል፣ ፔር ያደርገዋል ማለት ነው። ያልገዛችሁ እህቶች ስላላችሁ ብዬ ነው። ብዙ በጣም ቆንጆ ነው። በጣም ቆንጆ ነው በጣም ማለት ነው። አዲስ ፋሽን የመጣ እንትን ነው፣ ሻወሩ ነው። ሁሉም አረቦቹ ራሱ በጣም ነው የሚወዱት ማለት ነው። አዎ፣ እዚህኛ ጋር ሁሉም ገዝተውታል። ግን እኔ ትናንትና ኦንላይን አዘዝኩና መቶ ብር ነው የሚሸጠው የሱፐር ማርኬት ምናምን ምናት መቶ ብር ነው የሚሸጠው። ግን እኔ ኦንላይን ስለሆነ ያዘዝኩትኝ ለታክሲ ምናምን ሰላሳ አምስት ብር አስካርታ ላይ ማለት ነው ከነ ታክሲው መቶ ሰላሳ አምስት ብር ገዛት ማለት ነው ውዶችዬ። ስለዚህ ኢትዮጵያ ስንሄድ ፀጉር ቤት መሄድ ፀጉር ቤት መሄድ የለ፣ ወረፋ መጠበቅ የለ። ቤት ውስጥ በቃ እንደዚህ ዝግጅት ምናምን ካለባችሁ ከጓደኞቻችሁ ጋር ምናምን እንደዚህ ካለባችሁ ማለት ነው፣ እሱ እንደዚህ ቤታችሁ ብጥር ታረጋላችሁ ማለት ነው። በጣም ቆንጆ ነው፣ እኔ ወድጀዋለሁ ማለት ነው። እህቶቼ፣ ይኸውላችሁ፣ እንደምታዩት ያው፣ ይኸውላችሁ እንዴት እንዳሳመረው ማለት ነው። እንግዲህ ትናንት ይሄ ፀጉር የትናንት ስለተወጣኩት ነው እንጂ በጣም እንደምታዩት የኔ ፀጉር በጣም ለስላሳ ነው። አሁን ነገር ግን ይሄ የበለጠ አሳመረው ማለት ነው የሁላቸው የበለጠ እና እኔ ማለት ነው። ህቶች አንድ ነገር ልጋራችሁ። ልብ የፈለገውን በቃ ይች ደስ ያለኝን ነገር ማለፍ አልችልም ማለፍ አልችልም። ልብስም ቢሆን ምንም ቢሆን በቃ ልብ ግዥ ግዥ ግዥ ካለ ገዙት ነው ማደርገው። ልብ የፈለገው ማለት ነው። ምክንያቱም ማለት የፈለግን ማድረግ እንችላለናል። አን እየሰራ ነው ነው ስለዚህ እህቶች ይህ ነገር ይጠቅማቸዋል፣ ግዙት። እንዳትሞኙ፣ ይህን ገዝታችሁ ኢትዮጵያ እንዳትገቡ፣ ይህን ሳትገዙ ኢትዮጵያ እንዳትገቡ። ግዙት፣ በጣም ቆጆ ነው። በጣም እዚህ አረቦቹ ራሱ ማለት ዝግጅት ምናምን ምናምን ሲኖር ማለት እህቶች ሄደው ጸጉር፣ እንትን ይሄ ጸጉር የሚሰራ ምተው ነው፣ ቤት ውስጥ የሚሰሩት አሁን ነው፣ ቤት ውስጥ ራሳቸው የሚሰሩት። ማለት በጣም እንዴት አባትም እኔ የወደድኩት ማለት ነው ያላቸው ተመልካቹ ማየት የትው እንግዲህ አስቡት፣ እንዴት አባቱ እንደሚያለሳልስያ ያሁን ቃንሻው ነው ማለት ነው። ድምጹን ቃነሻው ነው እንጂ በጣም ሀይለኛ ነው ድምጹ፣ አያችሁ። ከዚህ ነው ማለት ነው። ስለዚህ እችን ግዙ ስታርጋችሁ ወደ ሀገራችሁ መሄድ እንዳትረሱ ማሮቼ፣ ፍቅሮቼ ማለት ነው። እና ወረዳውን ጨርሻለሁ እናንተ ለማሳየት ነበር ማለት ነው። አሁን ያላቸው ፀጉር ተበጠረ ከዛ ተሰራ። ያለሽ ግን ፀጉርሽን ምንም ቢሆን በራሳቸው አንቁ ፀጉር ማለት ነው። የኔን ውግ እዚህ ጋር መስራት ምናምን ነገር ምናምን ነገር በራሳቸው ፀጉር ባለን ማለት ነው። እንደዚህ ብጥር አድርገን መውጣት እንችላለን ማለት ነው። ውድ ቤተሰቦች ማለት ነው። እኔ እንግዲህ ያሳይ የገዛሁትን ለእናንተ ላሳያችሁ ብዬ ነው ቪዲዮ የቀረጥኩላችሁ ማለት ነው። አንዳንድ ልጆች ያልገዛችሁ ስለምትኖሩ ማለት ነው እና ገዝቻለሁ ማለት ነው። ይሄን በጣም ቆንጆ ነው። ሞክሩት፣ ግዙ ተያይ ማለት ነው። ቶቼ እና ይህን መስላ ላይ አሁን ጣጣ አበጥሬ ያለሁ ያው ትናንት ስለታጠሁት እንደዚህ ሆኖ ነው እንጂ እኔ ፀጉሬ ስጀመር ለስላሳ ነው ፀጉሬ ማለት ነው። እና ስለነበረን ቆይታ ውድ የቻና ቤተሰቦች ማለት ነው አመሰግናለሁ። ይህን ግን እንደው ሳትገዙት እንዳትገቡ ሳትገዙት ይህን ኢትዮጵያ እንዳትገቡ ኦኬ፣ እንዳትገቡ ግዙት። በጣም መቶ መቶ ሰላሳ አምስት ብር ነው ካላለው ማለት ነው። ይህን ግዙ። እናውሰግት ከዛ በኋላ ፀጉር ቤት ስጠይ ባለም ካላችሁ መቶ ብር ስጠይ ሶስት መቶ ብር ስጠይ ፀጉር የሚሰራበት ማለት የለም በቃ ማለት ሲጀምር እኛ ራሳችን የቻልነን ሁሉም ነገር ማለት ነው። ራሳችን የቻልነን ከማንም ምንም አንጠብቅም አይደል? አዎ። ስለዚህ በጣም ቆንጆ ሻወር ነው። አሁን ቀሉ እያ ቀሉ ቀሉ እያለ በጣም አሪፍ ሻወር ነው። ብዙ ታይ ያው በጣም ቆንጆ ነው እንደምታዩት ይውላችሁ ታያ እንዴት ነው ማለት ነው። ስለነበረው ቆይታ አመሰግናለሁ ውዶቼ ስለምወደው ስለነበረው ቆይታ ለቻላኔ አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ አበረታታም ነበሮችም እንግዲህ ያነበረታታ አብረንን እንደግ ነው ማለት ነው ውዶቼ ስለነበረው ቆይታ አመሰግናለሁ።